አሁን እናቴ ከ15 ዓመታችን ስንለፋ ስንለፋ ስንለፋ ስንለፋ ዛሬን ደርሰን ይው አሮጊት መስለን ቁጭ 55 ብትኝም አይፈረድብሽም ማሪ። እንደዚህ ሰውን እንዴት ነው የማስጠላው? መድኃኔዓለም እንዴ ጸጉር ኔን ጅካድኖኝ እንደ ቅዱስ ሚካኤል እንዴ ምንድን ነው የሚመስለው? እንደዚህ ሁኜ እንዴ የሰው ልጅን እናንተ ፀጉር ነው የሚያሳምረው በጣም በስመ አብ ወወልድ ወመንፈስ ቅዱስ ምን ነው ሸዋ ግርማ ሞገስ ኒዶ አይደለ? ነው ወደ ኋላ ሄደው ጸጉር ሸብቶ 25 አመት፣ 55 ምን በይ? ምን አገበኝ? ምልክትሽ አታገቢኝ፣ አታኖሪኝ፣ ምን ታደርግልኛለሽ? ማሪ ምን 55 አመት ነው ምን ይመጣል? ምን ምን አገባችሁ? አያንቱ ሻርሙጣ፣ ወይ ሻርሙጣ ኮ ባለ ትዳር አትሆንም ማሪ እያንቱ የራስሽን ከሆነ ልንገርሽ፣ ሻርሙጣ ማለት ቆንጆ ማለት ነው። በነገራችን ላይ ሁለተኛ ነገር እኔ ባለትዳር ነኝ። ጽድት ያልኩ ማለት ነው። ጽድት ያልኩ ኩንኩን ያልኩ ማለት ነው። ገብርኤልን እዛም ጥልቅ፣ እዚህም ጥልቅ እንኳን እማለል ማለት ነው። ጽድት ያልኩ ተመርጬ አግብቻለሁ። ኦኬ ታርጌት የሙሉልኝ እስቲ ይሄኛው ልብ ስጡት፣ ልብና ይሄ የሚከፈተውን ካልበለዚያ ይዘጋብኛል ልብ ስጡኝ። ልባችሁ ይፍረስ፣ ይፍረስና ድሮም ካልተሳደብኩ እናንተ አሰሙኝም ልብ ያለው የለ። እዚች ጋ ያለችዋን ልብና እቺ የምትከፈተዋን ስጡኝ። አሰጡኝም ልብ የለም። ልባችሁ ይፍረስ። ድሮስ መች ይኖራችኋል እናንተ። ልቢ ሲኖራችሁ አደለ እንደ የላችሁም። እኮ የላችሁም። ልብ ስጡኝ። ልብ ስጡኝ። እዚች ጋር ልብ አለ። ልብ እቺን የምታክል ልብ እንደዚህ ስጡኝ። አረ ውዱ ባሌ ልብ ስጡኝ። ልባችሁ ውልቅ ይበል። እሺ ድሮም እናንተ አትሆኑ። ምድረቅን ቅናሙላ እራስ በራሴ ልስጥ እንጂ ቲክቶክ ሊዘጋብኝ ነው። ልብ ስጡኝ። ውዱ ባሌ ከይ ጀል ፈት ያለ ከይ ሰመጭ አጂጂ ደሞ ቀጣፊ ሌባ። ልብ ስጡኝ። ዝግ እኮ ነው አይደለም? እዚች ጋር ውዱ ባሌ እንትን ስትጸኝ ልብ የለህም አንተ፣ አልቻልክበት መያዙን የኔ ውድ ነገር ዝግ ነው። ቆይ ዘጠኝ ደቂቃ ብለዋል። ናይን ሚኒት ብለዋል። እስከዛ ታብታ አድርጉልኝ። ናይን ሚኒት ከፍታለሁ ብለዋል። ቲክቶክ ልብ ጋር አደለም። እንደዚህ አድርገህ ማለት ነው። ቀስ ብለህ ትሰጣታለህ እንጂ እንደዚህ እናት ይዝባት። ልብልብ ልብ እምትሰጡኝ ማለት ነው። ቆይ ይ ሰባት ደቂቃ፣ አሁን ቤትኛው ትዕግስት ልጠብቅ ነው። ልብሽ እኔ ጋር አይደለም። እሱማ ባሌ ጋር ነው ያለው። የእኔ ልብማ ግን የእናንተ ልብ ለቲክቶክ ስጡ ነው ያልኩት። እኔ ልቤ ባሌ ጋር ነው። ወስደው ወስደው ይህን መልሰው፣ አንተ ልቤ መልስ፣ አሁን መልሰ ስጥ። እዚህ ላይ አሜን

ከወለድሽ ኋላ ምላስሽ ቀነሰ? አዎ ጨመረ። በጣም ነው የጨመረው። ማሪ ያለ ምላስ ምን አለ ብለሽ ነው? ውዱ ባሌ መልሰጠኝ ነው ልጅ ዛ ተው እንጂ። አሳየኝ ምኑ ናሽ? ውዴ የኔ ልጅ እማማትዬ፣ ውይ ውይ ውይ፣ ቆንጆ ውዴ ሰላም ብላችሁ ቆይ፣ ሰላም ሰላም ብላችሁ አድላችሽ። ሰላም ሃይ ኤቭሪባዲ። ነይ ፍቅረ ነይ፣ ቀጣፊ እንትን ነው ቀዝቅዟዋል፣ ማለት ነው ውዴ፣ ቀዝቅዟል። አሳየን ነው ፊቷን አላሳየ። እማማትዬ የውዱ ልጅ ናት። የኪዳነ ምህረት ልጅ ናት። የቅዱስ ሚካኤል ልጅ ሀይ እንቁልልጭ አጠባታለሁ እንቁልልጭ እንቁልልጭ እንቁልልጭ እንላለን። ንለን እንዴት? አይ እንቁልልጭ። እንዴት ናችሁ? ውለዱ ውለዱ። አታፍጡ፣ ውለዱ። የምን ማፍጠጥ ነው? ውለዱ። ምን ነው እሽዋ? ውለዱ ማሬ፣ ውለዱ። እሺ፣ የምን ማፍጠጥ ነው ማሬ? ትርፌ ገንዘቤ፣ ተስማይ ትርፍ? አትጪባት ማሬ፣ ለምንደው አለች እኮ እኔ እርጉዙኛ ስለምጅዳቸው ያወጣዋት ያወጣት፣ ደግሞ ኮ ቅብጥ ነው ማድጋት ፈጣሪ መስገን ክብሩ ይስፋ። አሁን እኮ አክብሩኝ ልጅናት እኮ እኔ ለምንድ ማተክብሩኝ ተው ግን ተው አክብሩ። ኧረ ኮፍያ አርጊላት አውቄ ነው የከፈትኩላት ምክንያቱም ሙቀት ስለሆነ አሁን፣ ለዛ ነው ፍትት እንዲለው ማሬ ማሬፈት አድርጌ ዝም ብሎ ይወለዳል ማሬ። ሰራ ሰራ አድርጊና ጎ ወደ ሀገር ሂጂና ውለጂ ማሬ። ሺ አመት አይኖር። ዘጠኝ አለም ዘጠኝ ናት አስራት ሞላም ውዴ። ሰራ ሰራ አድርጊና ሁለት አመት በቂች ነው። የምን አስራ አምስት አመት አስራ አስር አመት ነው። ሰራ ሰራ አድርጊና ወለድ ወለድ አድርጊ። ምን ምን ነው እንደ እድሜ ይሄዳል ማሬ። በጊዜው ነው የሚያምረው፣ ሁሉ በጊዜው ነው የሚያምረው። ልጅ በልጅነት ይባላል። ውለጂ ማሬ፣ የእኔ ውድ ነገር። አሁን እኮ ማለት ነው አሁን እኔ ስራ ላይ ውዬ ማታ ሂኝ ስትል ራሱ አሰለቸኝም፣ ወዴ አሰለቸኝም። ስስቴ ናት። እሺ እንደዛ ነው ማሬ። እምሰራበት የምኖርበት ምክንያት አለኝ። እንደዛ ነው። አንቺ ሄድች። እኔማ ባሌ እዚህ ነው ማሬ፣ ወዱ ባሌ እዚህ ነው። እዚህ ነው ያገኘሁት እኔ፣ እዚህ ወለደን፣ እዚህ ኑሯችንን አረግን። ወዴት ነው የምንሄደው? ማንን ቱ ቱቱ በሉ ቱቱ በሉ ሁላችሁም ቱቱ በሉ። ጨመርክበት እንትኑ እኔ ያደርግልሃለሁ እንትን ነው። ችግር የለም ብታዩት ግን ጥሩ አይደለም ነገ እኔን ስትዘቀዝቁኝ ልጄንም ልዘቀዝቁብኝ ነው ኖ ኖ ማሪ ኖ እኔን እንደለመዳችሁት እዛው ዘቅዝቁኝ እኔ እንደለመዳችሁ ዘቅዝቁ እኔ እኔ ማለት ነው እኔ ፍጹም አይደለሁም ነገ ላጥፋ እችላለሁ ነገ ልዘቀዝቁኝ ነው ኖ ኖ ማሪ አላሳይም ልጄንም ልዘቀዝቁብኝ ወይ ወይ ወይ ማሪ እኔን እንደፈለጋችሁ ድፍት አድርጉኝ ምናውሸዋል እማማት ይሄ አንቺን ከነኩብኝ ነማ አለምን ነው ምገለብጠው አላወጣትም። አዎ እሚ ምን እንደ የሚጠሉኝ አሉ እኮ ጉድዬ እ ፍቅሬ

እሳው ሙዴ አረሳውም አሜን አላስታውስም፣ ግን አስታውሳለሁ። ወጥ ሰርተሽ ሰበት ትምህርት ቤት ሂጂ ወጥ ሳስሪ ሰበት ትምህርት ቤት ብትሄጂ ብላይ ነው ማስጠንቀቂያ ሰጣኝ። እናት ሄዳለች። ከዛን ያለ ዘይት ህልም ህልም አድርጌ ማለት ነው። ዘይቱ ረስቻለሁ። ዘይት እንደሚጨመር ማለት ነው ህልም ህልም አድርጌ ድንቹንም ሽንኩርቱንም በርበሬውንም አንድ ላይ ህልም አድርጌ ጨምሬ፣ እዛ ሲን ተከተቅ አገኘችው እናቴ። እኔ ጥየው እንጂ መቼም ማለት ያለ ዘይት ማለት ነው። ወጥ አብልቻችሁ አቃለሁ። ያለ ዘይት ለቅሶ ቤት እንጀራ ይዛ ለመሄድ ብላ ምስር ወጥ ያለ ዘይት ሰርቼ ጠብቅያታለሁ፣ ረስቼ ማለት ነው፣ ሰበት ትምህርት ቤት ለመሄድ ብዬ። ብዙ ትውስታ አለን ልብስ ልምረጥ። እሺ፣ ትገባላችሁ። ልቤን አታውልቁት። አዎ፣ ትዝ እያላችሁ አሉ ዛሬ። ወይ አምላኬ! ለማንኛውም ወይ ለማንኛውም፣ ሁ ወደ ስራ ሌ ነው። እንኳን በሰላም ተመለሽ። መመለሴና አታቁም ነበር እስካሁንትዝታ እናመጣሽ እውነት ለመውረት እንትን ብቻ ብዙ ነገር አለ። የት ነበር ነበርኩ ኬት እንኳን በደህና ተመለሽ። ወይ እንትን ምንድን ነው አራስ ቤት ወጣን፣ ኮቆያ አንድ ወር ሆነኝ። ልጅሽ ደህና ናት? ደህና ናት፣ ፈጣሪ ይመስገን። እያለች ነው የሚጣዬስ። ሳሚልኝ። እሺ ስምልሻለሁ። ነ እኔ እኮ ስራ ቦታ አይደለም አሁን ላይ ቤት ውስጥ ነው የምሰራው። ሺ ከቤት አልወጣም ሱቅ የሚሰሩት ወንድሜና ቤዚ ናቸው። አሁን ቤት ውስጥ ነው የምሰራው ክርስትና እስከማነሳ ድረስ ልጄን እዛ ሱቅ ውስጥማ ነው ማሬ። ልጄን ደግሞ ቤት ጥዬ አልሄድም ሙቼ